አይ ብርሃን ብለሽ ብለሽ ነገር ከኔ መሸሸግ ጀምርሽ አይደል መቼ ተገናኘን አሸሽግሃለሁ ነው አይደል አረ ምን በወጣኝ ታዲያ ምን እያልሽ ነበር ይ ወላሹ ለአንድ ሰው መምጣቷ እንዳትናገር እንደው ዝም ብዬ ቀባጣሪ መሰልኩሽ ብርሃን ንገሪኝ ምንድን ነው እህት አለም ቤት መጣለች እኔ አላምንም መቼ ዛሬ የመጣችው ለአንድ ሰው ትንፍሽ እንዳትል ዝም ብለሽ አታስፈራሪ ሁሌ እኔ ላይ እየመጣሁ የምትጮቢ አንቺ ስነ ስርዓት ኑርሽ ታላቅሽ ወይን አትርሽ ባርኮት ብቻ እንደዚህ የሚያዘልል እንዴ እንዴ እንዴ አያ አቶ ያችን ማን ናት እቺ ፊታችን ያለችው የካፋና የልጅ አደይ እኮ ናት አደይ አላሳ አደይ አደይ ሁሉ ነገር እንደሰለቻትና እንደመረራት ከዚህ በኋላ እናቷ ጋር መሄድ እንደምትፈልግ ተናግራ ነበረ ዛሬ ታዲያ በተናገረችው መሰረት እናቷ ቤት ኑሯን አድርጋ ቀጥላለች እናቷም ሆነ እህቷ ባደይ መሄድ በጣም ደስተኞች ናቸው። ባደይ ገጠር መሄድ ዴቭ ግን እየተጨናነቀና ድብርት ውስጥ ይገኛል። ቤዛ ከባርጎት ልትወስድ ያሰበችውን ገንዘብ ቤተሰቦችሽን ሳላጣራ ልሰጥሽ አልችልም በማለት ወጥመድ ውስጥ ከቷታል። ቤታችን ሊወረስ ነው፣ አሁኑኑ ገንዘቡን ካልሰጠኝ እያለች ስታጨናንቅ የሰነበተችው ቤዛም አሁን ግን ጊዜ ስጠኝ እያለችው ትገኛለች። ባርኮት የቤዛም መምጣት ለእናት የተናገርሽው አንችነሽ ወይ እያለ በማስጠንቀቅ ላይ ሳለ እናትየው ከየት መጣሽ ሳትባል ድንገት ተከስታባቸዋለች። ሁላቸውም ቤተሰቦቹ በድንጋጤ ላይ ናቸው። ሰላም ጤና ይስጥልን ውዴ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት ሰላማችሁ ይብዛ እያል ኩኝ ዛሬም ሰራተኛዋ አደይ ክፍል ሃምሳ ስምንትን የምንመለከት ይሆናል። አደይ እኔ እላን ተሰናብታ ወደ ገጠር ገብታለች። ከእህቷ ጋርም ተገናኝታ ስለ እናቷ ጤንነት እየጠየቀች ነበረ። እናቷ እንጨት ሰበራ እንደሄደችም ትነግራታለች። ለምን እንድትቀር አታደርጊያትም? አሟት እንደነበርኩ ሰምቻ አለው አለቻት። በሌላ በኩል ንጉስ አደይን ማግኘት ይፈልግ ስለነበረ እስኪ አደይን እናናግራት እያለ ነው። ለምን ቀሽቷ ጋር አንደውልም በማለት ደመቀም ከለምለም ጋር ይደውላል። ለምለምም ገጠር እንደሄደች ነገረችው። ለንጉስም ከእናቷ ጋር ገጠር እንደሄደች ይነግረዋል። ወይኔ ገጠር ሄደች ማለት ነው፣ እያየዋት ከአይኔ ራቀች። በቃ ገጠር ከሄደችማ ታገባለች ማለት ነው። አደይን ሁለተኛ እንደማያገኛት እያሰበ እየተጨናነቀ ነበር። እናት ከእንጨት ሰበራ ሲመለሱ አደይን ከርቀት ተመልክተዋታል። የተሸከሙትንም እንጨት በማስቀመጥ ሩጠው ይጠመጠሙባታል። ሰላምታ ከተቀያየሩ በኋላ አደይ እንጨቱን በመሸከም ወደ ቤታቸው ይጓዛሉ። ለምለምም አደይ እዛ ቤት እንዴት ሆና እንደወጣች እያወቅ ለምን ትናገራታለህ? በዛ ላይ ደግሞ ግልባጭ ላለው ፋይል እያለች እየተቆጣችው ነው። ይቅርታ በሰዓቱ ስሜታዊ ነበርኩኝ፣ አሁን ግን ቆጭቶኛል እያለ ይቅርታ እየጠየቃት ቢሆንም አደይ ከዚህ በኋላ እናት አባቷ ቤት ሄዳለች፣ ቢያንስ እኛ ልንረዳት ይገባ ነበር በማለት እሷም ትቆጣዋለች። ሌላም ከዚህ በፊት ብዙ ነገር ስናገራት ትችላኝ ነበረ። እንዴት በትንሹ ተቀይማኝ ገጠር ልትገባቻለች እያለ ነው። ለማንኛውም በሰዓቱ ግንፍል ብለህ መጥፎ ነገር የምትናገረውን ነገር ልታቆም ይገባል አለችው። እሱም ይቅርታ ጠይቃት ደ እናቷ ቤት ስትሄድ ያላሰበችው ነገር ነው የገጠማት። በእሷ ምክንያት እናትና አባት ትዳራቸው ተበትኗል። በቃ በእኔ ምክንያት እዛ ከሞቀ ትዳርሽ ተፋታሽ እያለች ራሷን እየወቀሰች ነበር። እናትም አንችማ ለኛ ብለሽ ነው እንደዚህ እየሆንሽ ያለሽው፣ እኔ ከአባትሽ ጋር መለያየትሽ አንድ ቀንም ቢሆን ቆጭቶኝ አያውቅም በማለት ይመልሱላታል። ብርሃን እህቷ ስለመጣችላት ውሃ እየቀዳች በእንጉርጉሮ ላይ ናት። ታዲያ ዜማዋን የሰማ አሸናፊ ዛሬማ ለየት ታለብኝ ዜማሽ እያላት ነው። እሷም በደስታ እህቷ እንደመጣችላት ትናገራለች። ግን መምጣቷን ለማንም ትንፍስ እንዳትል በማለትም ታስጠነቅቀዋለች። እኔ ላገኘሁት የማወራ አብረኛ አይደለሁም። ይልቁንስ ደመቀ ሳብሯት መጥቷል ወይ በማለት ይጠይቃል። ብርሃኔም ከተማውን ትቶ ደመቀ ለምንድነው ዚህ የሚመጣልህ አንድ ሰፈር ይኖራሉ አልኩ እንጂ አብሮ አይኖሩም እኮ በማለት ትመልስለታለች። እኔም ልሽ መጥቼ እስከማያ ድረስ አምሮባታል፣ ግን እንዴት ናት በማለትም ይጠይቃታል። እህቷ ምን ጊዜም ውብ እና ቆንጆ እንደሆነችም ትናገራለች። ውበቱን እንኳን ለነጀሬ ታይልኝ ጀሪጀሬ ስትል እድሜ ያንፈጀኸው ይህውቁ መቀረፍ እያለችው ነው። እኔም ጀሪን ሳጣ ከአንቺ እጅ መውደቄ ነው የሚያሳዝነ ብርሃኔም በአሸናፊ ንግግር ትበሳጭበታለች። በቃ ሆየ ልቅዳበት ሄድልኝ አለችው። እናት ውሃ ብላይ ሄደችው ልጇ ስለቀረችባት በጣም እየተጨናነቀች ነበረ። ምናልባትም አሸናፊን አግኝታው ይሆናል ከሱ ጋራ ከተገናኙ በቃ እዛው ማምሸታቸው ነው እያለች ነው። አደይም አሸናፊ እዚህ እንደሚኖረው በማለት እየጠየቀቻት ነበረ። እናትም አዎ እዚህ ነው የሚኖረው እናቱንም አንቀባሮ ነው የሚያኖራት እኔንም እርሻውንም እያረሰ እየተንከባከበኝ በጣም መልካምና ስነ ምግባር ያለው ልጅ ነው እያለች ለአደይ እየነገሯት ነበረ። አደይም ከድሮ ጀምሮ መልካም ልጅ እንደሆነ ትመሰክራለች። አሁንም ቢሆን እንግዲህ ከብርሃኔ ጋር ከተገናኙ እዛው ሲራገጡ ማምሸታቸው ነው ሲሉ ወዲያውኑ ብርሃኔ ወደፊት ትከሰታለች። ቤት ቆይተሽ ነው በማለት እናትም ይጠይቃሉ። አሸናፊን አግኝታው ከእሱ ጋር እያወራች እንደሆነም ትናገራለች። እኔማ ብዬ የለ በማለት በሁለታቸው ሲሳሳቁ ልጅ ግን እየተሽኮረመመች ነበረ። ለምለም አደይ ሰው ቤት እንደገባች ለዴብ ነግራው ነበረ። ዴብም እየሮጠ ወደ ነ ኤላ ቤት መጥቶ ነበረ። ታዲያ ለምለም እናት ሰው ቤት ያስገባቻት ልጠይቃት ፈልጌ ነበር በማለት ለኤላ እየጠይቀው ቢሆንም ኤላ ግን ገጠር እንደሄደች ይነግረዋል። ቆይ ለምለም ሰው ቤት አስገባት አላለችም ወይ? እንዴት ጨክና ገጠር ሄደች? እያለ በንዴትና በብስጭት ሲናገር ነበረ። ለምለምም አደይ ብዙ ነገር ችላለች፣ አሁን የወሰነችው ትክክለኛ ውሳኔ ነው። አንተም ቢሆን ልትረዳት አልቻልክም፣ በማለት እየወቀሰችው ነበረ። ተይ ለምለም፣ ተረጋግተሽ ልትናገሪ ሞክሪ ቢላትም ለምለም ግን ብስጭቷ ከልክ አልፏል። ታዲያ ገጠር ከሄደች ማ አባቷ ይድራታል ማለት ነው እያለ እሱም ሐሳብ ይዞታል። ለምን እዚህ እንደመጣችስ ብትነግሩኝ ምን አለ። ንግሥቷን ጠይቃት እኔም መብት የለኝም አለው። ኤላ ብም አደይ ከሌለች እዚህ ምንሰራለው እሰራለሁ በቃ ሊሄድ ሊዱል ልንገራትና እኔም የራሴን ህይወት አስተካክላለሁ በማለት ይናገራል። ነገ ሌላ ቀን ነው። ለማንኛውም ተረጋግተህ አስብ። ለምለምም ነገሮች ሊቀየሩ ይችላሉ፣ እና ተረጋግተ ሀስብ ለውሳኔ አትቸኩል እያለችው ነው። ብቻ አደይ ትመለስልኝ እንጂ እኔስ ያለችውን አደርጋለሁ በማለት ቃል ይገባል። በመጨረሻም አዲስ ነገር ካለ ደውሉልኝ በማለት የነ ኤላን ቤት ለቆ ይወጣል። ቤዛና ፍቅር አደይን አሰቃይተው ካስወጡ በኋላ ሁለታቸው መፎካከሩን ቀጥለውበታል። አዲሷ ሰራተኛ መቼ ነው የምትመጣው አለች ቤዛ ሰራተኛ አትመጣም፣ አርፈሽ ስራሽን ስሪ አለቻት። ደህና የምትሰራውን ልጅ አባረሽ፣ እስኪ እንግዲህ ራስሽ ትሰሪያለሽ። እኔስ የራስሽ ጉዳይ፣ ዴብን ልደውልለትና እራት ከሱ ጋር አወጣለሁ በማለት ትነግራታለች። አንች ማነሽ እና ነው ከዴብ ራሴ ተንጠለጠልሽው? አለቻት። እኔ ካሰብኩት አደርገዋለሁ እያለች እየፎከረች ና ይዛትሽ ሳለ፣ ወዲያውኑ ዴብ ወደ ቤታቸው ይመጣል። ያደይን መሄድ ተከትሎ አንችነሽ አባረርሻት በማለት ፍቅር ላይ ያፈጥባታል። ያደይ እናትም ከዚህ በኋላ የራስሽን ሕይወት መስርተሽ ኑር እያሉ ልጃቸውን እየመከሩ ነው። እንደውም ከከተማ ሄደሽ ሳለ ያፈቀርሽው የለም ወይ በማለትም ጠይቀዋት ነበረ። ብርሃኔም ባርኮትም ሆነ ዴቭ ይወዷታል፣ ንጉስም እንደዚሁ በማለት ለእናቷ እየነገረቻት ነበረ። አደይም እናንተን የሆነ ነገር ሳላደርስ እንዴት ትዳር ይዛለው በማለት እየመለሰችላት ቢሆንም እናት ግን ያጓጓቸው ነገር ቢኖር ልጃቸው የራሷን ትዳር መስርታ እስከምትኖር ድረስ እንደሆነ ይናገራል። የአደይን ገጠር መሄድ ተከትሎ ዴቭ ከፍተኛ የሆነ ጭንቀት ውስጥ ስለገባ ቆይ ይች አደይ ግን ሁለ ነገርህን ነው እንዴ የተቆጣጠረችው በማለት እየጠየቀችው ነበረ። እሱም ባደይ ገጠር መሄድ በጣም እንደተጎዳ ይነግራታል። እናታቸው ጋር ደውለው ሂዱ፣ እዚህ ሀገር ደብሮኛል፣ መምጣት ነው የምፈልገው፣ ሁሉ ነገር አስጠልቶኛል እያለች ነበር የባርኮት ፍቅረኛ ቤዛም ባርኮትን በማጨናነቅ ላይ ናት። ገንዘቡን አምጣ ቤታችን ሊወረስ ነው እያለችው ነው። ለምለም በመከረችው መሰረት ቤተሰቦችሽን አስተዋውቂኝና ከዛ በኋላ እከፍልሻለው በማለት እየነገራት ነበረ። እሷም ቀን ስጠኝ በቃ በማለት መልሳለታለች። ቤታችን ባራጣ ሊያዝ ነው እያለች ስታጣድፈው የኖረችው ቤዛ አሁን ላይ ቤታችሁ ባራጣ ይያዝም ወይ ቀን ስጠኝ አልሹ እያላት ቢሆንም እንድታስብበትና ጊዜ እንዲሰጣት እየጠየቀችው ነበረ። በሌላ በኩል ለምለም በተደጋጋሚ ለአደይ ብትደውልላትም አደይ ግን ስልክ እያነሳች አልነበረም። ምክንያቱም የሰፈር ጓደኛዋ ጋራ ጨዋታ ጀምራለች። ስልኳንም ከቤት ትታው ሄዳለች። ስትመለስም ስልኳ በተደጋጋሚ እየተደወለ እንደሆነ እናቷ ትነግራታለች። ከዛም ለምለም እንደደወለችላት ተመለከተች በመግባቷ ደስተኛ እንደሆነችና እናቷም ሆነ እህቷ በእሷ መሄድ እንደተደሰቱ ሁሉንም ነገር ትነግራቸዋለች። ኤላም ገንዘብ የሚያስፈልጋት ከሆነ እንልክላታለን በማለት ሊረዳት ፍቃደኛ እንደሆነ ይናገራል። ባርኮት የቤዛን መምጣት ለእናቴ ተናግረሻል በማለት ፍቅርን በማስፈራራት ላይ ሳለ ምንም ባልጠበቁት ሁኔታ እናታቸው ፊታቸው ላይ ተከስታለች። ሁላቸውም በድንጋጤ ሲተያዩ ነበረ። አዴይም ለምለምን አውርታ ስትመለስ እሷን ያዩ ሰዎች ሲጠቋቋሙባት ነበረ። ይቺ የከፈለይ ልጅ አይደለች እንዴ አደይ በማለት እርስ በርሳቸው ሲጠቋቋሙ ነበረ። ሰራተኛው አደይ የዛሬውን ይመስላል።